ዜድ ማርያም ምራፊ ማርያም ቆርጫን ተስማምተሻል? ይሄ ሁሉ ጸጉር ቆርጬ ተስማምተሻል? አምነሽበት ነው እንትን ያልሽ። ካለፈ በኋላ አንቺ ቅጣት ሲመጣ መሆን ዜድ እንደዚህ ምን አገባኝ። እሷ ቅድም ጨክና ሄደን አብራት ትዘፈዘፋታለች። ምን አገባኝ ት ቃል የለኝም። በጣም ራስ ወዳድ ናት። በኢየሱስም ግን ሁሉንም ብልግ ብልግ እያደረኩ እየተነሳ ጣጣ በጣም ነው የማመሰግነው። ንኪ ሶማች እግዚአብሔር ያክብርልኝ የሰጣችሁ ማን ማን እንደሆናችሁ እንኳን አላየሁም። በጣም ነው የማመሰግነው። በጣም እሺ፣ በቃ በጣም ማርያምን ይህን በቃ እንዴት እንዳስደሰታችሁ እግዚአብሔር ያክብርልኝ ሁላችሁም ሁላችሁም። ታሰበ ታበባ ጀምር። አንደኛ ቅጣት ፍሪጅ ትሰብሪ ያለሽ አራት ብርጭቆ፣ ሰባት ሰሃን ስበሪ መጀመሪያ

ምን አይነት ሰው ነሽ? በክርስቶስ እ በ አንቺ ሁሌ ማሸንፍ ነ መብላት አንቺ ብቻ ማ ስሜ ሔለን፣ እየሰማሽ ከሆነ አንደኛ ጸጉራችሁን ትቆርጣላችሁ፣ ሁለተኛ ወንበራችሁን ትቆራርጣችሁ፣ ሶስተኛ ዘይት፣ በርበሬ፣ ጨው፣ ዱቄት አድርጋችሁ ደባልቃችሁ፣ ጎፍራሙ እኔ ነኝ። ውሃ መመጠንላችሁ ውሃ አድርጋችሁ ከፀጉራችሁ ጀምሮ እንዲያሻችሁ ታጠቡ። ሻወር ኖ ለሁለት ደቂቃ ልቀቁትኝ። ሻወር ታጠቡ፣ ከዛ እንደፈለግ ሻወር ታጠቡ። እንደፈለጋችሁ አጨማልቁት፣ ፊታችሁን፣ ፀጉራችሁ፣ ሙሉ ገላችሁ ሂዱደን። አራተኛ ሁለታችሁም አንበሳ ምጡ እናውርዱ። እኔ ባይዘወይ ቤት እኔ ይኸው አንበሳለኛለች። በቃ በቃ፣ ታጠባለሁ ታጠባለሁ። ወጥተሽ ነው ምትበጭ

በጣም ባለጌ ሰው ናት። ክርስቶስ እናቷ ትበዳላት። በጣም ባለጌ ሴት ናት። በጣም ቆሻሻ ሰካራ። በጣም ቆሻሻ ሴት ናት። ክርስቶስ ባለጌ ዘረቢስ። በጣም ባለጌ ሴት ናት። እናቴ ትሙት። በጣም ክፉ ሴት ናት። በጣም ቆሻሻ ሰው ቆሻሻ ማህይም ሰካራ፣ እግዚአብሔር ምስክር። ጋይስ፣ ይሄ ፌር ነው፣ ይሄ ፌር ነው፣ ፌር ነው። ጋይስ ይኸውላ፣ በስነ ስርዓት በአግባብ እየተቀጣንላት አይደል ነው? አይደለም? ጋይስ ቴማሪ፣ እሺ ነው። አሁን እኔ ነኝ ጥፋተኛ፣ እየተቀጣው፣ በርበሬ ስትቀጣል። እሷ ብቻ መብላት፣ እሷ ብቻ ጊፍት ማግኘት፣ በቃ ጥቅመኛ ጥቅመኛ ሰው ናት። ሁልጊዜ በቃ እሷ ብቻ መጠቀም ሰው ሲጠቀም ማቶች፣ ኢቨን ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት ጋይስ። ከትዕግስቴ በላይ ነው የተፈታተነችኝ። ድሮ እስከ ሰካራ ምን ይጠበቃል? ቆሻሻ፣ በጣም ቆሻሻ ሴት ናት እመቤቴ። ኦኬ ጋይስ፣ ነግሬሽ ነበር አይደለም? እኔ እኮ ባልቀጣ ጥሩ ግን እየተቀጣሁ አይደለ ጋይስ አሁን በርበሬው ሰጅስት ላይ ሁሉንም እየተነሳን እየተቀጣን አይደል? ሶኬ ችግር የለውም ተውት። ወደ ውጪ ሶኬ ችግር የለውም ተስፋ፣ ነይ ውጪ። አንቺ፣ ነይ ውጪ። ሴምቲ፣ ነይ ውጪ። ሁለተኛ እዚህ ቤት እንዳትመጭ እሺ? አላዛር የምትባለው ዘረቢስ ዘረህን ያጣ ሄዱታል። ክብረ ቢስ ክብር የማይገባት ትችዋለሁ ኦኬ፣ ጋይስ ጥቅመኛ በጣም እናቴ ትሙት እኔ ባልቀጠላት፣ ችግር የለውም። ገባችሁ? ግን እየተቀጣሁላት በጣም። ሰው ሲሰጠው የማትፈልግ ሰው ሲሰጠው የማያስደስታት እሷ ብቻ እንዲሰጣት የምትፈልግ በቃ ኧረ እንደዚህ አይነት እኔ እኮ እንዲህ ክፋት የለኝም። ነበረ። የምንድን ፕራይቬት ራ ጨረስኩ እኮ በቃ ሔለን ትመጣለኝ ለን ኔ ማ ሔለን ትመጣለች ጋይስ። ሔለንን ጥሯት፣ ቤት አይጠራችሽ ነው በላት። ሄዱ

እነማሜ ይጫወታሉ፣ እነ ዲቦራ ይጫወታሉ፣ እነ ሔለን ይጫወታሉ። ችማውን የተጣሉ አትጫወታ ሁሉም ይጫወታሉ። እነ ፍራይዴ ሲጫወቱ ነበር። እነ ጃ ሁሉ ይጫወታሉ። ዋይና እኔም አልጫወቱበት። ለእኔ ሲሆን ነው የማይፈቀደዋ። ሁሉ ነገር ለእኔ ለቤታ ሲሆን ለምን ተጽዕኖ ፈጣሪ ነኛ። ማንም ሌሎቹ የምትናገሩ የሚሰማቸው የለም። እኔም ቤታ የምትናገሩ ለምዶ ገንዘቤ ዲባባስ ደሁ ገንዘብ ስለማስገኝላችሁ እንትን አለኝ፣ ጥቅም አለኝ። ሌሎቹ ብትናገሯቸው ማን ዞር ብሎ ያቸዋል? ቤታ ስትሉ ግን እይታ አላችሁ። ለምን ገንዘብ ነኛ፣ ገንዘብ ነ። እናንተ ምቱ በእኔ እየሸቀ አሜሪካ አይደለን? አሜሪካ ተቀምጣችኋል እንዴ? አሉባልታ የምታወሩት ስለ ሰው ተበለጣችኋል። አስራ አራት አመት አስራ አምስት አመት ሶሻል ሚዲያ ስትጠቀሙ እንደዚህ አይነት የህዝብ ፍቅር አላገኛችሁ፣ እንደዚህ አይነት ደጋፊ ደጋፊ አላገኛችሁ፣ እንደዚህ አይነት ጊፍት አይሰጣችሁ፣ ስጦታ አይሰጣችሁ በዘመናችሁ ከኋላ የመጣች አንድ የስንት ታናሻችሁ ስለበለጠቻችሁ አበዳችሁ። ነገም የምጫወታ ነገም ደግሞ ሌላም ነገር ቢመጣ ሌላም ነገር ውስጥ እሳተፋለሁ። ይህንን ነው አስረግጬም ነገር ሌላም ነገር ቢመጣ ይሄ ቀርቶ ደግሞ የቅጣጌም ቢቀርም አለ ሌላ ነገር ቢመጣ እሱም ላይ ይሳተፋል። እሱ ላይ አታጥኝም። እኔን ከሶሻል ሚዲያ ብትሳደቡ ብትነገ እጫው ማታ እምገባለሁ ሁሉ አሜሪካኖች በገዛ ሀገራቸው ነጮች በገዛ ሀገራቸው በተወለዱበት ባደጉበት መማር መስራት በሚችሉበት ሀገር ተቀምጠው ሴሌብሬት ይሆኑ ምን ይሆኑ፣ እንዲ አላያችሁም እንዴ? እነሱ እየተጫወቱ እኔ አንድ አፍሪካዊ ከሰው ሀገር ተሰድጄ የመጣው ብጫወት ምን አባታችሁ አገባችሁ? ገና እጫወታለሁ። ገላይን አልሽጥ፣ ሰው አላገዳድል፣ ሃይማኖት አልሳደብ፣ ዘሮችን አላባላ። በራሴ ሰውነት እንደፈለጉ መቁረጥ አይደለም፣ መቆራረጥ አይደለም፣ መፍለጥ አይደለም። ገና በበርበሬ ሁሉ ስታጠን ታዩኛላችሁ። እናንተ ገንዘብን ከየትም አምጪው ዲቦራ፣ እንዴነሽን ይወድ ከየትም አምጪው ዱቄቱን ፍጪው ነው አይደለ ጨዋታው? ከየትም አምጡትን ገንዘቡ ይግባ እጃችሁ ላይ፣ ከየትም አምጡት ገንዘቡ ይግባ። ከየትም አምጡት ምን ደው ጉቺ የምትሉኝ? ቆይ ከየትም ገንዘቡ እጃችሁ ላይግባ ይግባ። ምንድን ነው ጉጭ የምትለቁ? አይልክ ፈትላት ክፍት ነው በሏት። ኬትም ማምጮው ዱቄቱን ፍጭው ነው ኬትም ላምጣው። እንቀጥላለን። የሚቆም ነገር የለም። ማንንም አልሰማም። እኔም ብቻ ለማሸማቀቅ ይመጣሉ። እኔም ብቻ ሌላው ሲጫወት ቅናት አይደለም ሌላው ሲቀጣጣ ቅናት አይደለም። ለቤታ ሲሆን ግን ሁሉ ቅናት ሁሉ ክፋት። እነዚህ ሰዎች እኮ ጋይስ መልካም የሰራሁትን እንኳን እስኪ በስህተት አመስግነው ያውቃሉ መልካም የሰራሁትን ነገር በእርዳታው በጥሩ ነገር ስሳተፍ በድምፅ ስሆን አንድ ቀን አመስግነውኛ ያውቃሉ? አያውቁም። አያውቁም ቢያንስ እንኳን እኮ በጥሩ ጊዜ አመሰገኑኝ ቢሆኑ እሺ፣ እንኳን እኔ ነኝ የተሳሳትኩ ትላለ። ሁሌ ግን እኔ መተቸት ሁሌ ግን እኔን ለማሳቀቅ መሮጥ ነው። ማታ ጫወታለሁ። ገና አቤት ጉች እየጻፉልኝ ነበር ከሻሮትች ነው ያ ቅጣት ተቀጥቼ ነበር። እኔ እኮ በነገራችን ላይ አንድ ቆሺ ውዴ፣ ልዝጋው። በነገራችን ላይ እኔ ቁጭ ስልኮ ማለት ነው። በዘመናችሁ ያላያችሁትን ቋቦቼ፣ በእናትሽ አንቺ አንድ አረብ ትልክብኛ፣ ልታሳብደኝ ነው። አይ ዘጋሁት። ስሙኝ፣ ስሙኝ፣ እኔ ቤታ ቁጭ ብዬ ቁጭ ብዬ እየቀለልኩ ምናምን ራሱ ማለት ነው። ብዙ ጊፍት የወረደልኝ ሰው ነኝ እኔ። የጊፍት ብርቅ የለኝ፣ የቪው ብርቅ የለኝ። ቪው አይታችኋል፣ ቪው አይታችኋል፣ የሰው መውደድን አይታችኋል እስከ ልክ እስከ አፍንጫዬ እንዲህ ተንጠባጥቧል እና እኔ ምንም ብርቅ የለ ግን እኔ ልክ በቃ ማንኛውም እንደሚያደርገው አብረን ምናምን ፈታ፣ ከሁሉም ጋር መጫወት መዝናናት ነው ለምን አይምሮ አይ